ሀቅን ለመሸፋፈን የሚሞክሩ ሰዎችን የሚያጋልጥ መሆኑን ማስተዋል ይቻላል። ከዚህ በፊት እንደጠቀስ ነው አላህ ኢብራሂምን ከመከተል ራሱን ያራቀ ሰው ራሱን ያሞኘ ብቻ እንደሚሆን ነግሮናል። ይህም ብቻ ሳይሆን ኢብራሂም እንደዚሁም ያዕቁብም

የአባቶችህንም አምላክ እንገዛለን። የአባቶችህን አምላክ ማለት ደግሞ የኢብራሂም፣ የኢስማኤል እና የኢስሐቅ አምላክን አንድ አድርገን ለብቻው ነጥለን እንገዛለን። ወነሕኑ ለሁ ሙስሊሙን፣ ለርሱ ሙሉ ለሙሉ እጅ ሰጠን ወይም ፍጹም ታዛዥ ሆነን እርሱን እንገዛለን ብለው መልስ ሰጡ። እዚህ አላህ ሱብሓነሁ ወተዓላ የሚገልጽልን ያዕቁብ ከመሞታቸው በፊት ለልጆቻቸው ያስተላለፉትን ኑዛዜ ነው። ከሞታቸው በፊት በጣም ትልቅ ጉዳይ ከመሆኑ አንፃር ልጆቻቸውን አደራ ያሉበትን ቁም ነገር ነው። ይህንን ስንመለከት አንዳንድ የተፍሲር ሊቃውንት ይህ አንቀጽ የወረደበት መነሻ ወይም ሰበብ አይሁዳውያን ወደ መልእክተኛው ዐለይሂ ሰላቱ መተው ያዕቁብ ሊሞት ሲል ልጆቹን ሰብስቦ አደራ ያለው የአይሁዳውያንን እምነት እንዲከተሉ እንደሆነ ታውቅ የለ ወይ ብለው በመሞገታቸው ነው ተብሏል። ያው የተያያዘ ትክክለኛ ሰነድ ባይኖረውም ከተፍሲር ሊቃውንት መካከል ከቀደምቶች ሙቃትል ብኑ ስሌማን ይህንን ተናግረዋል። ያም ሆነ ይህ መልእክቱ ከዚህ እውነታ ጋር የተያያዘ ነው አላህ ደግሞ ይህ እውነት እንዳልሆነ በሚያጋልጥ መልኩ ቁም ነገሩን ዘረዘረው ማለት ነው ጠይ ስለዚህ እሳቸው ለተከታዮቻቸው በተለይ ደግሞ ለልጆቻቸው በሞት አፋፍ ላይ ያሉ አደራ ያሉበትን እምነት የሚገልጽ አንቀጽ ነው ማለት ነው ጠይ በአንቀጹ መግቢያ ላይ

የሚጠየቅበት ቃና ነው። ዝርዝር ውስጥ መግባት አልፈልግም እና ያ ማለት የአረፍተ ነገር መሀል ላይ የሆነ ሀሳብ ከተጀመረ በኋላ መሀል ላይ የሚመጣ ነው ማለት ነው እና ከዚህ በፊት ያለፈ ከዚህ ጋር ተያያዥ የሆነ ቀጥተኛ ጥያቄ ስለሌለ እዚህ ላይ ልክ አንዳንድ የቁርኣን አንቀጾች ላይ ለምሳሌ አሚያኮሎ ነፍተራ ሲል ከዛ በፊት እንደዚህ ብለው ነው ወይስ እንደዚህ ብለው ነው የሚል መልእክት ለማስተላለፍ ወይስ የሚል መዕና ይዞ የመጣ አይደለም።

ያለፉት አንቀጾች ላይ በግልጽ እነሱ ከህዲያኑ የተናገሩትን ነገር አላሰፈረልንም፣ እና ኢብራሂም ያው ለልጆቻቸው እንደዚሁም ያዕቁብ አደራ ያሉትን ነገር ነው እዚህ ቦታ ላይ የገለጸልን። ከላይ ያለው አንቀጽ ላይ የገለጸ ይህንን ነው ማለት ነው። ነገር ግን በውስጥ ታዋቂነት ያለው ውድቅ የሚደረገው ነገር እነሱ የሞገቱት ሙግት ነው። እሱም ያው ያዕቁብ በእኛ እምነት ላይ ነበር። እኛም በኖ እስራኤል የተባልነው ወይም ደግሞ እስራኤል የያዕቆብ ሌላኛ ስም ነውና እና የእሱ ልጅ የተደረገ ነው የእሱን እምነትን ስለተከተልን ነው ብለው የሚሞግቱትን ሙግት ሁሉ ውድቅ የሚያደርግ ነው ማለት ነው። ስለዚህ በዚህ መሰረት ቢመዕና በል ትመጣለች ይላሉ። እዚህ ላይ አም ማለት በል ማለት ነው። ስለዚህ እናንተ እንደምትሞግቱት አይደለም፣ ይልቁንም እንዲህ ነው ብሎ እውነታውን እየገለጸላቸው ነው ማለት ነው ነገር ግን እዚህ ላይ ሁለት አይነት አቋም ነው ያለው። መዕናው እዚህ ላይ አም፣ እዚህ ላይ በል ኩንቱም ማለት እንዳልሆነ ግልጽ ነው። በል ኩንቱም ሸሃዳ ብሎ እናንተ መስካሪዎች፣ በዛን ሰዓት ያዕቆብ ጣረሞ ተደሳቸው ሲመጣ በቦታው ነበራችሁ እያለ እያረጋገጠላቸው እንዳልሆነ እናውቃለን። ስለዚህ ጥያቄ እዚህ ቦታ ላይ አሁንም አለ በል አኩንቱም ሸሃዳ ማለት ነው ይልቁንስ በዛን ጊዜ ነበራችሁ ወይ? ብሎ ስጠይቃቸው ነበራችሁ ወይ የሚለው ይህነ ሁለት አይነት መልእክት ያለው ሀምዛ እዚህ ቦታ ላይ የምትገባው እንዲሁ ጥያቄ ብቻ ነች የምታስተላልፈው ወይስ ኢንካርን ነው የምታስተላልፈው? ምክንያቱም ሀምዛ አንዳንድ ጊዜ ቀጥታ ኢንካር ወይም ነገርን ማውገዝን እና እንዳልሆነ መቁጠርን ወይም በሌላ ገለጻ ማስተባበልን የምታሳይ ነች። እንደዚህ አይደለም የሚል መልእክት ማለት ነው። ስለዚህ በዚህ መሰረት በል ማኩንቱም ሹሀዳ ማለት ነው፣ አልነበራችሁም ማለት ነው። እናንተ በዛን ጊዜ መስካሪዎች አልነበራችሁም ማለት ነው። እናንተ በዛን ጊዜ መስካሪዎች አልነበራችሁም ማለት ነው። ስለዚህ እዚህ ላይ ዛሂሩል ኺጣብ ይሄ ላይ የሚንጸባረቀው መልእክት በዚህ ተፍሲር መሰረት ከሄድን የሚቅጣጫው ወደ የይሁዶች ንግግር ነው የእነሱ ንግግር ውድቅ የሚያደርግ ነው ማለት ነው። ስለዚህ አንኩንቱም ሸሃዳ ማለት እናንተ አይሁዳውያን ወይ ማለት ነው። በውስጡ ያለው ጥሪ ይህንን የሚመለከት ነው ማለት ነው። ወይም ደግሞ ዛሬ ወይም በዛን ዘመን ቁርኣን በሚወርድበት ዘመን የነበሩት አይሁዳውያን ሳይሆኑ የእነሱ አያቶች ወይም ደግሞ ቅድሚ አያቶች በያዕቆብ ጊዜ የነበሩት ራሱ ነበሩ ወይ እነሱ እንኳን አልነበሩ ማለት በዚህ በእነሱ የውሸት እምነት ላይ እንደነበሩ የሚወጉትላቸው ቀድማያቶቻቸው እንኳን ያኔ ይህን መናገር አይችሉም ማለት ነው ይላሉ። ስለዚህ ይህ ኺጣቡ ወዴት የተቅጣጨ ነው ከተባለ ወደ አይሁዳውያን አንዳንዶቹ፣ አህለል ኪታብ ብለው በጥቅሉ ሁለቱንም ጭፍራዎች ያስገባሉ። አንዳንድ የተፍሲር ሊቃውንት ደግሞ ይሄ ለሙስሊሞችም የተቅጣጨ መልእክት ነው ማለት እናንተ ሙስሊሞች ሆይ እናንተም ራሱ በዚያን ጊዜ አልነበራችሁም ማለት ነው። ለምንድን ነው ይህን የጠቀሰው ከተባለ አላህ ስብሐነ ወተዓላ

ቀጥተኛ ጥያቄ የምቅጣጫው ይህንን እውነታ ወደ አስተባበሉት አይሁዳውያንና የእነሱ ተከታዮች ነው ማለት ነው። ስለዚህ አምኩንቱም ሹሃዳአ ኢዝ ሐበረ ያዕቁበን መውት ይላቸዋል። ይ እናንተ ይልቁንም በዚያ ቦታ የነበራቸው ሹሃዳ ማለት መስካሪ ማለት ብቻ አይደለም፣ በቦታው የነበረ ሲሆን

ስለዚህ አላህ እንደ ሌሎች ነቢያት ሁሉ ያዕቆብንም ሲያስመርጣቸው የዘቀው አንድ ጊዜ ልጆችን ያለው ብለው አስፈቅደው ነው ይባላል። ግልጽ ሆነ አይደለም? ሞት እንደደረሰ ሲያውቁ፣ ጊዜው እንደደረሰ ሲያውቁ ማለት ነው እንጂ ያው በግምት አሁን ስለታመምኩኝ እንደ ነቢያት ግን አላህ ከሞታቸው ያስመርጣቸዋል። በዚህ ጊዜ አንድ ጊዜ ብቻ ብለው አስፈቅደው ነው የሚሉ የተፍስል ሂድ ጉዳይ እጅግ አሳሳቢ ከመሆኑ አንጻርና ትልቁ የሰው ልጅ በት ምክንያት አንደኛ የተውሂድ ጉዳይ እጅግ አሳሳቢ ከመሆኑ አንጻርና ትልቁ የሰው ልጅ ለልጆች ምንድን ነው የሚበሉት፣ የት ነው የሚኖሩት የሚሉት ነገሮች ያሳስቧቸዋል። ይሄ የተከለከለ እሳቢያ አይደለም። ከሱ ይበልጥ ግን ሊያሳስብ የሚገባው ቁም ነገር እምነታቸው ምንድን ነው ተስተካክለዋል? በአላህ አምነዋል? ቢያንስ ቢያንስ ሙስሊም ሆነዋል? ይህ ነው የሚያሳስበል ትልቁ ቁም ነገር ይሄ ነው። መጨረሻ ላይ አደራ ልንባባልበት የሚገባውም ቁም ነገር ይሄ። ስለዚህ ይህ አሳሰባቸው። ሌላው ደግሞ ለዚህ ምክንያት እንደሆነ አንዳንዶች የሚገልጹት ያው ወደ ግብጽ በሄዱ ጊዜ በግብፅ ውስጥ ከተለመደው ውጪ የሚመለኩ ብዙ አማልክት ወይም የውሸት አማልክት ወይም ጣዖታት ስለነበሩ በዚህ ተጽዕኖ ስር እንዳይወድቁ ፈርተው ነ ስለዚህ ይህን ተእኪድ ለማድረግ ወይም ለማጠናከርና ለማጽናት ብለው ጠየቋቸው፣ ሰበሰቧቸው ማለት ነው እና

እኔ በኋላ ደግሞ ማንን ታመልካላችሁ? ሁለተኛ ማለት አይደለም ግልጽ ነው። ጠይብ ማ ተዕቡዱን አሉ ምንን ታመልካላችሁ እንጂ ማንን ታመልካላችሁ አላሉም። የሚላሉ ግልጽ ነው። ማንን ከተባለ በብዛት እና መን እና ማን ያው መሰረታዊ ሚዛን ያላቸው ልዩነት ይታወቃል። መን የሚባለው ለምሳሌ ው የአንተን አምላክ ስለዚህ ያንተን አምላክ እንገዛለን ሲሉ እዚህ ላይ